ሰላም ሰላም እንዴናች ሁሉ ሰላም። እኔ እግዚአብሔር መስገን አለሁላችሁ። እንግዲህ ዛሬ አንድ ነገር ሼር ላደርግላችሁ ነው፣ ላጋራችሁ ነው። ዛሬ ዶሮ ከአትክልት ጋር ነው የሰራሁት እና እስኪ አስተያየታችሁንም ኮመንት ሴክሽን ላይ ያስቀምጡልኝ። እዚህ ጋር እንደምታዩት ማለት ነው፣ አሁን ሚክስ እያደረግኩ ነው። እንትን ያልኩትን ይሄ የምጠቀመውን ኢንግሬዳንት ማለት ነው። እሱን ሚክስ ካደረግኩ በኋላ ዶሮን አጥቤ እዚህ ጋር እንደምታዩት ዶሮን አጥቤ አስተካክያለሁኝ። አሁን እዛ ጋር የፈጨሁትን ማለት ነው እዚህ ጋር ዶሮ ላይ እንትን እያልኩኝ በደንብ አድርጌ አሸዋለሁ ማለት ነው። ማርኔት አደርገዋለሁኝ፣ አሸዋለሁኝ፣ በደንብ አድርጌ አሸዋለሁኝ። እንትን ለዋለሁኝ በደንብ ውስጡንም በእላውንም እንትን እያልኩ እያገላበትኩኝ። እንትን አደርጋለሁ ማለት ነው። ይሄ የፈጨሁትን እንትኖች የቅመማ ቅመሞች ምናምን እኔ የተጠቀምኩት በእርግጥ እንትን ነው። ኦርጋኒክ ፓርስሊ፣ መንት፣ ጂንጀር፣ ኦኒየን፣ ጋርሊክ፣ አንድ ቶማቶ እንደ እሱን እሱን ነው የተጠቀምኩት እሱን እንትን ብዬ ካቀላቀልኩት በኋላ ማለት ነው ከዛ እንደዚህ በደንብ አድርጌ ቀባዋለሁኝ። በደንብ አድርጌ ሁሉንም በቃ ዳርሰዋለኝ በደንብ ማለት ነው። በደንብ አድርጋችሁ መቀባት አለባችሁ፣ እያገላበጣችሁ እንትን ማለት አለበት። በደንብ ማርኔት መደረግ አለበት። በደንብ በቃ በደንብ ውስጡ ውስጡን እንትን እያላችሁ እንትን ቆዳውንም እንትን እያደረጋችሁ ማለት ነው። እንትን ማድረግ አለባችሁ። ማርኔት መደረግ አለበት። በደንብ በደንብ አድርጋችሁ ሽታ አድርጉት። እሺ በደንብ በደንብ በደንብ በደንብ ሁሉን ነገር ማለት ነው አድርጋችሁ እንደዚህ እያገላበጥን ምን እያለን በደንብ አድርገን ማርኔት እናድርገዋለን፣ እናቀላቅለዋለን። ጣዕሙ በጣም በጣም በጣም በጣም አሪፍ ነው። እንደዚህ አድርገን ለሁለት ሰዓት ምናምን ነው የምናቆየው፣ ከኮካ ማድረጋችን በፊት ማለት ነው። እንደዚህ አቀላቅለን በደንብ እንትን ብለን እናስቀምጠዋለን። በእንትን ብለን ማለት ከዛ ምንትን የምንለውን ማለት ነው። ይሄ አብሬ የምሰራው ድንቻለ ልጬ አስቀምጫለሁኝ ከእንደገና እሱን በጎን በጎን አደርገዋለሁ ማለት ነው። ከዛ ይሄው እንደምታዩት በጎን በጎን አድርጌ በደንብ አድርጌ በቅመሙ እንትን ብየዋለሁ። ድንቹም ቴስት እንዲኖረው ማለት ነው። በጣም ጣዕም አለው። በጣም በጣም እሺ ማጋነን ሳይሆን ማለት ነው፣ የእውነት በጣም ቴስቲ ነው። እና ሞክሩት እንድትሞክሩት ነው። እንትኑን ጽፌ አስቀምጥላችኋለሁ የተጠቀምኩትን በጽሁፍ ማለት ነው። እና በጣም አሪፍ ነው። በጣም በጣም በጣም የእውነት በደንብ አድርጋችሁ ድንቹንም እንደዚህ እንትን ካላችሁት በኋላ ማለት ነው በደንብ እሽት እያገላበጣችሁ እንትን በሉት አቀላቅሉት በደንብ ድንቹንም ዶሮዋንም። ዶሮ የተጠቀምኩት ኦርጋኒክ ዶሮ ነው። ዶሮ ኦርጋኒክ ነው። በጣም ቴስቲ ነው። ቤቢ ችክን ነች እና ጣፍጣለች። በጣም አሪፍ ናት። ከዛ እንደዚህ ካቀላቀልኩ በኋላ አን ፎይሌን አዘጋጀሁኝ። ከዛ በደንብ አድርጌ በደንብ አድርጌ ሽፍን እናድርገዋለሁኝ። ሽፍን አድርጌ እንትንለውና ማለት ነው ኦቨን ውስጥ አስቀምጠዋለሁኝ እንትን እስከሚል ማለት ነው። ከዛ አትክልቴን አዘጋጃለሁ ማለት ነው። አዘጋጅ እዚህ ጋ ያቀላቀልኩትን ኬያው ፓርስሊ፣ እንትን ይሄ ነው ነው ኮኮምበር ነው። አም ሶሪ። ከዛ እዚጋ ኦቨን ውስጥ አስገባሁት። ከዛ ከቅድም ማለት ነው አሁን ከሁለት ሰዓት ከአንድ ሰዓት በኋላ ማለት ነው እዚ ጋር ስታርት ያደረግኩት ኦቨኑን ስታርት አደረግኩት። እንደምታዩት ለሁለት ሰዓት ያህል ማለት ነው ኦቨን ውስጥ እንትን ይላል። በደንብ መብሰል አለበት። እኔ በጣም ሲበስል በቃ አጥንቱን ምኑም ነው እንትን የምትሉት። ከዛ እንደዛ አድርጌ እንደዚህ ካበሰልኩ በኋላ ማለት ነው ኦቨኑን አስተካክለዋለሁ ለሁለት ሰዓት እኔ በብዛት ታይም እንትኑን አላደርገውም። ከዛ እዚህ ጋር እንደምታወት የመጀመሪያ ዙር ማለት ነው ፎይሉን አንስቼ ከእንደገና ድጋሚ ደግሞ ማለት ነው እንደዚህ እንትን ካልኩ በኋላ ይሄ እንደምታወት የዶሮ የራሱ እንትኑ ነው፣ እያችሁት ምንም ዘይት ምንም ነገር አልተጠቀምኩም፣ የራሱ ነው። ስለዚህ ዘይት ምናምን እንዳጠቀሙ። ከዛ ኦቨኑን አንስቼ እንትን ካልኩ በኋላ እዚህ ጋር ሁለተኛው ዙር እንደምታወት በቃ አርስቶ ሆኖ በጣም በጣም በጣም የምጠብቀው በቃ አሪፍ አሪፍ ላይ ነው። አሁን ከዚህ በኋላ ማለት ነው እንትን ዶሬን እንደዚህ ካዘጋጀው ከበሰለልኝ በኋላ በደንብ አድርጎ በስሏል። እንደምታዩት ማለት ነው ጎልደን ምናምን ከለር ሰጥቶኛል። በጣም እንደምፈልገው አይነት ነው የሆነልኝ። በቃ እንዳልኳችሁ አንድ ሰዓት ተኩል ሁለት ሰዓት በቃ መብሰል ያለባችሁ ማለት ነው። ከዛ በቃ እንደምታዩት አሪፍ ሆኖ ተዘጋጅቷል ማለት ነው። ከዛ እዚህ ጋር ቅድም ይቅርታ ቅድም የተሳስቼ ብዙ ነገር እንትን ብያለሁ። ይሄ ካሮት፣ ኬል፣ ግሪን ቢንስ፣ ኦክራ እና ይሄ እንትን ኩዚኒ ምናምን አርጌ ከንትን ብዬ ነው ስቲም ነው የማደርገው እኔ። በብዛት እንደዛ ነው የምጠቀመው። ይሁን እንደምታወት ስቲም በቃ ከአምስት ከአምስት ደቂቃ እስከ አስር በቃ ብስል የሚለው እንደዛ አድርጌ ነው እኔ በብዛት የማበስለው። አምስት ደቂቃ ያህል፣ ከአምስት እስከ አስር እስከ ስምንት ይበስላል። እንትኑን ማለት ነው ቅንስ ተደርጎ በራሱ በእንትኑ እንደምታዩት እስቲም ይሆናል ማለት ነው። በጣም አሪፍ ነው፣ ሄልዚ ነው በጣም በጣም፣ እንደዚህ እንትኑንም ሳይሞት ማለት ነው ይሄ ሳንገላው በደንብ ፕሮቲኑን እንዳለ ሆኖ ማለት ነው ቫይታሚኑ ምኑም እንዳለ እንመገበዋለን ማለት ነው። አሪፍ ነው፣ ለጤናም ተስማሚ። እንደዚህ ነው እኔ በብዛት የምመገበው፣ እንደዚህ ነው። ከዛ ከበሰለ በኋላ ይሄው ሰርቭ አደረኩት እንትን ላይ ፕሌቴ ላይ አድርጌ ነው። ያው ድንቹም እንደምታዩት አሪፍ ጎልደን ከለር ይዞ እንትን ብሏል። ችክኑም ራሱ እንደዛው። ከዛ ጋ ከጎን ቤቢ ስፒነች አድርጌ ያለሁኝ በቃ በጣም አሪፍ ነው። ቴስቱ ልነግራችሁ አልችልም። እሺ በጣም በጣም ሞክሩት። በጣም ትወዱታላችሁ። ለበቃ ለቤተሰብ እንደዚህ ስፔሻሊ ብዙ ቤተሰብ ምናምን ካላችሁ ማለት ነው ሁለቱን ዶሮ አንድ ላይ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ከዛ በቃ የጤናማ ህይወት ይኖራችኋል ማለት ነው። ይሄ በቃ ለጤናማ እንትን በጣም ተስማሚ ነው። በጣም አሪፍ ነው። አሪፍ አሪፍ አሪፍ ነው። እኔ ሁሌም የምጠቀመው እንደዚህ ነው። ስለዚህ ተጠቀሙት፣ ስሩት፣ ሰርታችሁ ቀምሳችሁ ማለት ነው። ከዛ ጣዕሙን ማጋነን ሳይሆን ማለት ነው፣ በቃ ቴስቱ በጣም ልዩ ነው፣ በጣም አሪፍ ነው። ብዙ ሰው የራሱን እንትን ለብዙ ሰው አያጋራም። እኔ ግን በቃ እናንተም እንድትጠቀሙበት በማለት ነው። ፕሊዝ ሰብስክራይብ፣ ሼር፣ ላይክ ኮመንት እያደረጋችሁ ተባበሩኝ። አዲስ ነው ዩቱቤ ስለዚህ አበረታቱኝ። ያንን ነው ከእናንተ የምፈልገው። የእናንተ ኮመንት፣ ላይክ፣ ሼር እና ሰብስክራይብ ለእኔ ትልቅ ቦታ አለው። ስለዚህ እባካችሁ ሼር ላይ ኮፒ እናንተ ሰብስክራይብ ያደረጋችሁ ተባበሩኝ። በጣም ነው የማመሰግነው። ቤተሰብ ስለምትሆኑ ስለሆናችሁም አመሰግናለሁ። እኔም ከእናንተ ብዙ ነገር እማራለሁኝ። ስለዚህ አብረን ብዙ ብዙ ብዙ ነገር የምናደርገው ነገር ይኖራል። ስለ ሁሉም ነገር በጣም አድርጌ ነው የማመሰግነው። የተጠቀምኩትን ግብአቶች ማለት ነው አስቀምጥላችኋለሁኝ። ስለዚህ እናንተ ሞክራችሁ ከዛ ደግሞ ኮመንት ላይ አስተያየታቸውን እንድትሰጡኝ በጣም አድርጌ ነው የማመሰግነው። እና ስለዚህ መልካም ምሳ፣ ምሳሌ ከሆነ እራት ከሆነ መልካም እራት። እንግዲህ የኔ ምሳ ነው እንግዲህ የተባረከ የተቀደሰ የሆነልን እንደዛ ነው የሚባለው። እና እና በጣም አድርጌ አመሰግናችኋለሁኝ። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አትርሱ። በጣም አድርጌ አመሰግናለሁ። ቴንኪ ሰማች። በጣም አድርጌ ነው የማመሰግነው።